እግዚአብሔር ይመስገን። ዛሬ ያ ቀን ነው ማለት ነው። ጠላታችንን በእጃችን የምናስገባበት ቀን ነው። እግዚአብሔር ዛሬ ትልቅ ነገር ነው የሚፈጠረው። ሰላም ሰላም፣ ውድ ቤተሰቦቻችን እንደናችሁ። እግዚአብሔር ይመስገን እኛ ደህና ነን። ትናንትና እንግዲህ ሰምታችኋል። በዚህ ስልክ ደውላ አናግራው ነበረ። እግዚአብሔር ይመስገን አልነቃምም እና ማንም በማይኖርበት ሰዓት ላይ ምን በሉኝ ብሏል፣ ደውለሽ ጥሪኝ ብሏታል ማለት ነው። እንግዲህ እግዚአብሔር ይመስገን ዛሬ ያ ቀን ነው ማለት ነው፣ ጠላታችንን በእጃችን የምናስገባበት ቀን ነው። እኔ ምንም አይፈጠርም ብዬ አስባለሁ። ትጠራዋለች እንግዲህ። ካሜራማን ቆሞ አይጠብቀው አይደለ? ስለዚህ ሁሉም ነገር ደግሞ እንዲቀረጽ እፈልጋለሁ። ገብቷል። ስለዚህ እዛች ጋር ማስቀመጫ አዘጋጅተናል ካሜራ የምናስቀምጥበት ቤት ውስጥ በደንብ እንዲታይ እንዲሆን ማለት ነው እናስቀምጠናል ስለዚህ ሲገባ እኛ የሆነ የሆነ ቦታ ተደብቀን እንጠብቀዋለን ወላንሳነች የምትከፍትለት ከዛ በኋላ እንግዲህ ከዛ በኋላ ያለውን ነገር ለእኔ ተዉት እኔን የሚያውቀኝም ስለማይመስል እኔም ወደ ውጭ መሆን ይችላል በደንብ አድርጎ ነው የሚያውቀኝ ሲጀመር እዚህ አካባቢ ላይ ምንም መኖር የለበትም። ደግሞ ቤተሰቦቻችን በተደጋጋሚ ስጠይቁን ነበር ቪዲዮን አያየውም ወይ እያላችሁ ነው ያላቸው። ይሄ ቪዲዮ ተቀረጸ አይደል? ይሄ ቪዲዮ ሲቀረጽ ዛሬው ነው አይደለም ወይም ላይቭ አይደለም። እኛ ጉዳያችንን ከፈጸሙን በኋላ ቪዲዮዎች እንትን የሚለቀቁት ማለት ነው። ለምሳሌ ዛሬ አላ ዛሬ ከተሳካልን እና ከያዝነው ይሄ ቪዲዮ የሚለቀቀው ከዛ በኋላ ነው ከተያዘ በኋላ ነው ማለት ነው። እና ላይቭ አይደለም፣ አብዛኞቹ ላይቭ ምናምን የመሰላቸው ሰዎች ስላሉ ማለት ነው። ያየዋል ቪዲዮ እንዲስታወሩ እያሉ ስለነበር ማለት ነው። እና ወላንሳ ነይ፣ የዛሬ እቅዳችንን እንነግራችኋለን። ለወላንሳም በደንብ አስጠንቅቀን እንነግራታለን ማለት ነው። ስለዚህ በመጀመሪያ በመጀመሪያ ያው፣ አሁን ያለሽው አንቺ ከእኛ ጋር ነው ወደሽም ጠላሽም ያለሽው ከኛ ጋር ነው። ምናልባት ደስተኛ ሆነሽም ሊሆን ይችላል ከኛ ጋር አብረሽ የምትሠሪው የእሷን ህይወት ለማዳን ወይ ደግሞ እየከፋሽ እየደበረሽም ሊሆን ይችላል ከኛ ጋር አብረሽ የቆምሽው፣ እሱን አይመለከተኝም። ግን ከዚህ ውጭ አማራጭ የለሽም አሁን ላይ ማለት ነው። ስለዚህ እንግዲህ ጠላትሽን፣ ጠላታችንን፣ የእኛን ጠላት የአንቺን ጠላት ነው ብዬ ነው የማስበው በገንዘብ ብቻ ስለደገፈሽ ወይ ቤተሰቦችሽን እያስፈራራብሽ ስለሆነ ብቻ ከሱ ጋር መስራት የለብሽም ማለት። ስለዚህ ትላንት እንዳደረግሽው ትልቅ ዛሬም ትልቅ ነገር ይጠብቅሻል ማለት ነው። ስለዚህ ምንድነው እሱ የምታደርጊው? ይደወለለታል። ዛሬም ጨርሰሻል። ትላንትና ምን ብለሽዋል? በሚመችሽ ሰዓት ጥሪም ብሎሻል አይደል? እንደለመደው ጉዳዩን ለመፈጸም ሲመጣ እዚሁ እኛ ጉዳያችንን እንፈጽማለን ማለት ነው። ግን እቺን ታክል ይሄንን እቅድ አበላሻለሁ ብለሽ ብታስቢ፣ ወላንሳ እግዚአብሔር ምስክሬ ነው። ደጋግሜ እስከ ዛሬ ድረስ ታግሸሻለሁ። አደለ ፍቅር፣ እኔ አልበላም ዳቦ አልበላም፣ ታውቂ የለ ነግሬሻለሁ። ስለዚህ በምንም ተአምር እቅድ አበላሻለሁ ብትሄድ የመጨረሻ ነው ማለት ነው ብላላት ደስ እንዲል የመጨረሻ ነው ማለት ነው፣ ገብትሻ? ስለዚህ ደውለሽ ምን እንደምትዩ አልኩሽ። እስከ ዛሬ ስታገኝ ምንም ያልመሰለሽ ምንድነው የምትዩ? ደውል ስትደውይ ምንድነው የምትዩ? ና ምን ምን ለምንድን ነው ምናምን የምትዩ ማንም ቤት ውስጥ ስለሌለ እየቀረጸ ያለው ካሜራ ማኑን ጨምሮ ሁላችንም እንደበቃለን። ሚመቸው ከሆነ ተደብቆ ይቀርጻል። የማይመቸው ከሆነ ግን ስልኩ እዛ ጋ ይቀመጣል፣ ያለውን ነገር ይቀርጻል። ቤተሰቦቻችንም እያንዳንዱን ነገር ማየት ስለሚፈልጉ ማለት ነው። እንዲነቃፍሽ እንዳታረጊ፣ በኮንፊደንስ እሺ። ስታወሪ መጀመሪያ እንደተለመደው ሰላም ትይዋለሽ ከዛ በኮንፊድ እችን ታክል ድምጽሽ ላይ ፍርሃት ቢነበር ነግሬሻለሁ፣ ይነቃብናል። ገባሽ? ስለዚህ በፍጥነት ናት ይዋለሽ። ማለት ቤተሰቦቻችን ምናልባት እስኪመጣ የሆነ ደቂቃ ላይ መቸን ይችላል ግን ይቆረጣል ነው ማለት። ወዲያው ደውላ ወዲያው የመጣ እንዳይመስላቸው ብዬ ነው። ቪዲዮ ኤዲት ተደርጓ የሚለቀቀው ይቆይ ይቆያል ማለት ሲቆይብን እንጠብቀዋለን። ግን ለእናንተ የጠበቅነውን ያክል አና እንትና ቁጭ ብለን ስንጠብቅ አናሳያችሁ ጊዜያችሁንም ላለማቃጠል ማለት ነው። ግን ነገሮች ይሳካሉ ብዬ አስባለሁ። ስለዚህ ዝግጁ ዝግጁ ነሽ ወይ? መልሽላት እንጂ የእሷ ህይወት ይተርፋል፣ የአንቺም ይተርፋል፣ የአንቺም ትልቅ ቦታ ቤተሰቦችሽም ነጻ ይወጣሉ። አንቺም ነገ ትልቅ ቦታ ከኛ ጋር ሰርተሽ እንትን ልትይ ትችያለሽ። ስለዚህ ጸጥ ብለሽ ከደልለሽ የሰራሽ ያደረግሽው የእሷ እንኳን አያሳዝ አያሳዝንሽም እሷ አታሳዝንሽም። በያዝ ንጹህ ናት። ምንም ሳታጠፋ እኮ ነው እሱ እኮ ገና ለገና አፈቀርኳት ብሎ የእብድ ፍቅር ስለያዘው እኮ እንዲህ እያደረገ ያለው አይደል እንዴ? ሌላም ሊሆን ይችላል። ለዓላማው አፍቁራትም ላይሆን ይችላል። ቢያፈቅራ ኖር አያሳብዳትም ነበር። ስለዚህ ምንም አያስፈልግም። እንደውል አይደል? ተረጋጊ። መጀመሪያ ራስሽን አድርገሽ ተረጋግሽ፣ ድምፅሽ እንዳይንቀጠቀጥ ሰው ስርሽ ያለ እንዳይመስል፣ ልል ድምፅን ጠብቅሽ። ሲያወራ በጣም ነው የሚያስጠላው። ስሜታውን ሊያረግ ይችላል ግን

እና ዛሬ የሉም። ትመጣለህ። ማንም የለም። እርግጠኛ ነሽ? እርግጠኛ ነኝ። አንቺ እርግጠኛ ሰቶኝ አትደውይልኝም። ማንም የለም። አረ ማንም የለም፣ ብቻ ነው ያለሁት። አሁን የት ሄደው ነው እነሱ? ወጥቷል። ጠዋት ነው ወጡት። የት ብሎ ነው የጡት? የት ብሎ ነው የጡት? ወደ መገናኛ ነው የሚለቱ። ማለት የት መገናኛ? አሁን ማን ያለው ቤት ውስጥ ብቻ ነ እኔ ምናልሽ፣ እሷና እኔ ብቻ። እርግጠኛ ነሽ? አሁን በመጣት ረገ ታገናኘኛለሽ? አዎ፣ ማንም የለም። አንቺ ይሄን ያህል ደደብ ይመስልሻሉ እንዴ? ማለት ምን ለማሴ ትሞክሪያለሽ? እንዲ አራ ውሸቴን አይደለም ማንም የለም። ና አሁን፣ እኔ የምልሽን ብቻ ዝም ብለሽ ሳትደነግጪ ቀጥታ ትምጪ እና እኔ የምልሽ ቦታ ብቻ ትመጫለሽ ሰምተሽኛ አዎ ብዙ ዘጋሁ የሚጠረጥረው ነገር አለ ምንድን ነው ለምንድነው ለምንድን ነው መመጣው በይው ለምንድን ነው መመጣው እዛ አንተ በየትና በይው አትሄጂም ቤት ና በይው። ስለዚህ በፊት የምትገናኙበት ቦታ ነው የቀጠረሽ ታ? ምን እኮ ጠይቂው። እሱ ነው በፊት የምንገናኝበት ቦታ ነው ወይ በይው። አንደኛ ነገር፣ ሁለተኛ ነገር ደግሞ ለምንድን ነው ቤት ማትመጣው? ምንም የሉም እኮ በይው። ጂል ይተረጥራ ወይኔ እንዲህ ማይበላሽብ ቦታ ለምንድን ነው ቤት መጥመጥ? የሉም እኮ እኔ ምልሽ፣ ቦታ ላይ ዝም ብለሽ ትጠብቂኝ። እኮ ለምንድን ነው የምመጣ? ዝም ብለሽ ስራሽ ላይ ተበልተዘ የት ቦታ ነው የምመጣው? እሱም ስለሚያውቅ ነው ሲጀመር ማለት ነው ስለሚያውቅ ነው ቦታ የምትገናኙበት ሁሌ የምትገናኙበትን ቦታ ስለሚያውቅ ነው። ስለዚህ አሁን ደ አደል ያለሽ ምን እናርግ ሉል የሆነ ተንጎልም አለ የሚያውቀው ነገር አለ። እንዲህ እናርግ ካሜራ ማለት በጣም ራስን ደብቃ እየ ነይ ራስን ደብቀ ትሄጃለሽ በቃ ተዘጋጅ። የምትለብሽው ና ልብስ የምትቀይሩን ጃኬት በዛው። እግዚአብሔር ምስክር ዛሬ ትልቅ ነገር ነው የሚፈጠረው። መሮጥ ባትችል ራሱ ማለት ነው። እኔ የገባበት ገብቼ በርቀት ከኋላ እንቀጠልሻለን። በርቀት ገብቶሻላ ጸጥ ብለሽ በፊት እንደምታገኝው ትሄጃለሽ። በጣም በቅርብ ርቀት ነው የምንከተላ፣ ግን ራሳችንን በጣም መደበቅ አለብን። እሽሉል እንደውም አንተ ብትቀርስ፣ ሰምተሻል። ታዲያ ምን እየጠበቅሽ መጣው በይ ያቋል፣ ቦታው መጣው በይ ቶሎ እንጂ፣ ደውይ ላውድ ላይ ማድረግ አያስፈልግም። እዳው ይያለው የትም ቶሎ አያመልጠንም። እኔ በቅርብ እርቀት እከታተላታለሁ። በቃ ገብቷል። በቅርብ እርቀት እንከተላታለን። አንቺ ቀጥ ብለሽ የሚልሽን ነገር ትሰሚያለሽ ማለት ነው። ግን ግን ልንገርሽ፣ አዳንቺ ልንገርሽ፣ ግን ምን እንደሚያወራ ስለማይታወቅ ይሄ ማይክ ነው። ዝም ብለሽ እንደዚህ ይዘሽ እንጂ። እሺ፣ ስልክ ነው ይሄ። ከጠየቀሽ ይሄኛውን ስልክ ነው የሰጡኝ በይ። እኛ አለን፣ በቅርብ ርቀት ነው። ዘልዬ ነው ማንቀዋልኩሽኮ በቃ

ራሳችን እንጠብቃለን። ህፃኑም ፍቅር ተመለስ። ይች ዳኒ ይዘንልሽ እንመጣ። ስሚ ህፃኑም ጠብቂ እሷንም ጠብቂያት። ጊዜም አቃጠል አያስፈልግም። ካሜራ እንዳልኩ ራስን ደብቅ። ቀት በረቀት የቱ ጋር ቀጠረች ነ የቱ ጋር ቀጠረች? ንገሪ። መጣ ቦታ የት ነው? ወደዛ ስለዚህ እስክንል አብረንች እዚህ አይደለማ ሌላ ቦታ ነው። ችግር ቶሎ እንደነገርኩሽ አንድ ነገር አስነቃለሁ ብትይ ማለት ራስን እንዳትታይ ደብቅ ነግር ያለው። ራስን ደብቅ ራስን ደብቅ። በቃ መደወያ ስልኮ ነው ያስገላታል። እግዚአብሔር ነው አንቺ ነው የምደፋሽ ማለት ነው። በቃ እንጂ ቢጭ ካቲ ለማምለቅ ምናምን እሞክራለሁ ብታይ እግዚአብሔር ምስክሬን እንደነገርኩሽ ነው፣ ደጋግሜ ያላውራ ቤት ነው የምንሄደው በዛ ከዚህ ጀርባ ነው ወይስ ከዚህኛው?

የቱ የቱ ጋር ስለዚህ ደርሰዋል ማለት ነው። እኛ መራቅ አለብን፣ መራቅ አለብን። ይኸውልሽ ነግሬሻለሁ፣ እየሰማሽ ነው። የትም አታመጭ ማን እንጂ ቅርብ ላይ ነው ያለሽው። የትም እንቀሳቀሳለሁ

ምናገርሽን ነገር በስነ ስርዓት ስል ይሄን መድኃኒት ስትጫጭልሽ እኔ መምጣት የሚችለው በዚህ ብቻ ከዛና እዛ ውስጥ ላሉ ሰዎች ነው። ስሜ ዝም ብለሽ በዛን ሰዓት እኔ እመጣለሁ። ተግባባን። ልክ መድኃኒቱ እንደሰጠሻቸው ከአንድ ሰዓት በኋላ ቀጥረው ይልኛለሽ። ተግባባን። ከዛ በኋላ የአስራ ሁለት ሰዓት እንግዲህ ጊዜ ገደብ አለን። ከዛ በኋላ የፈልግነውን ነገር ማድረግ እንችላለን። እየሰማሽኝ ነው? ያ ካልሆነ ግን ሁለታችንም ችግር ውስጥ ነው። እየሰማሽኝ? ኧረ ወይኔ! ሁለታችንም